ሰላም ዓለይኩም ወረሕመቱላሂ ወበረካቱ የጫና ቤተሰቦች እንዴት ናችሁ? ሰላም ናችሁ። ሰላም ሰላም። ክርስቲያኖች ባላችሁበት ይጠብቅልን። የውጭ ሀገራት ሲባል ዝም ብሎ በቅርብ ያለ ይመስለዋል ያለንበት ሁኔታ እኛ ላቃለን የሚል ነው። ብዙ ነገር ያስተምራል እንግዲህ። ምግብ ሰጥተው ያለንበት አውቆ ይህ ቀረባ እንዳይዘይተው ያለ ሰው ደግሞ እንደዚህ አይነት ይመታል። ግን ስግደታ ግን አለ ሲባል የተመቸው ዝም ብሎ ቁጭ የሚል ብሩ ታብሶ የሚገኝ ይመስላችኋል። ግን ምናቀው እኛ ነን ያለንበትን ማለት ነው ይ ማለት ነው

ምን እናስቀላም። በጾም ሰዓት ጾማችሁ፣ የእነሱን የጾም ንግድ ሰርታችሁ፣ እቃውን በተለይ ጠዋት ያጠባችሁ፣ ሁሉም ሰርታችሁ ትንሽ በቃ ሰርቻለሁ ስራ ጨርሻለሁ ብላችሁ ቁጭ ስትሉ እንደዚህ አይነት ወንድ የሚሰራው ስራ ሲያመጡባችሁ ምን ይመስላችኋል? ስግደት እኔ እንጃ በቃን ይበላል፣ ወንዱን ወይም ሴቱን በቃን ይበላል። ስግደት ሀገር መጥፎ ነው። ሁለት አይነት ነው ይዤላችሁ የመጣሁት በስግደት ሀገር። እህቶቼ ማለት ነው እዚህ ሀገር የምትኖረው እህቶቼ፣ ወንድሞቻችሁ አታምጡ አታምጡ። ወንድሞቻችሁ ማለት ነው። ወንድሞቻችሁ እኔ ወላሂ ለአዚም አላሸሂድ ቁርአን እንላቸዋል። በአይኔ በአይኔ እያየሁኝ ማለት ነው። ስንት ብር ከፍለው መጥተው በራብ የሞቱ ነው። በራብ የሞቱ ነው። እንደዚህ የተለፋ ጊዜ ይዝልሰን እንደዚህ እኛ እናንተ እንደዚህ እያያችሁ ወንድሞቻችሁን ይዛችሁ የመጣችሁ እናንተ የመዳን ቤት ነው የሚሰሩት፣ የፈለጋችሁትን ማለት ነው ወንድ ልጅ ምንድን ነው የሚሰራው ወንድ ልጅ ወይስ? እናንተ ታንቆ ተበሳጭተው ሊሞት ነው የምታመጡት። ህይወቱ በገዛ እጁ ሊያወጣው ነው የምታመጡት ናቸው ወንድሞቻችሁን እዚህ ሀገር ያመጣችሁ ምንም ሳትል ዝም ብላችሁ ወደ የመጣ ብላችሁ ዝም ብላችሁ አረብ ሀገር የምታሰድዱት፣ የደህና ቁጭ ያለ እናንተ እኮ ይሄ የከፈላችሁት ብር ማለት ነው። ሊመጣበት የተከፈለበት ብር እዛ በጃጅ ገዝቶ መስራት ይችላል። አዎ መስራት ይችላል። ግን እዚህ መጥቶ ደረቅ የሶስት ብር ዳቦ የሶስት ብር ክብዝ ክብዝ አጥቶ ማለት ነው። ተጠቅ ብለው ተኝቶ ሁለቱ እንደዛ ፖሊስ ይዟቸው ሄዱ። የመጡበት አላማ ሳያሳኩ ራብ እንዳቃጠላቸው ይ ይሄ ውሸት ቢሆን ማለት ነው። ይሄ ረሞዳን አልፍታው፣ ወላሂ ይሄ ረሞዳን አልፍታው። እኔ እያየሁት ነው እያየሁት ነው እነግራችሁ ሳርጃ ማለት ነው። ሳርጃ ላይ ተይዞ አዲስ ገና ምን ገና ምንም ሳይሰሩ የመጡ በሳይ ከፍሎ ገና ስራ አለ እዚህ ጋር ስራ አለ ብሎ ከፍለ ስንት ብር እና ስንት ብር ከፍለው መጥቶ ቁጭ ብሏል ማለት ነው። በዛ ላይ ፖሊስ መጥቶ ይዟቸው አንጠልጥሎ ይዟቸው ይሄዳል። አልተፈቱም አሉ አሁንም ደውዬ ስጠይቅ አንተ አልተፈቱም አሉ ማለት ነው። እና ለምን ታመጣላችሁ? እናንተ ሄዳችሁ አታዩም የመደም ስራ አይሰጣችሁም እንዲህ የለፋን እየሰራን አይሰጣችሁም የዚህ ወንድሜ ያለው ብትሉ ሌላ ነገር ይመስላል። እና የሰው እስብር ክብዝ አጥተው ማለት ነው። የሰው እስብር ክብዝ አጥተው ተጠቅልለው የሚተኙበት ጊዜ አለ። አንዳንድ ጎረቤት፣ አንዳንድ ኢትዮጵያዎች አላህ ያጥፋው፣ እውነት ሰው ባይኖር አጠገባቸው እነዚህ ልጆች ደርቆ ሞተዋል። ግን አሁን የመጨረሻ ሁለቱ ፖሊስ ይዟቸው ሄዱ። ሁለቱ ተመለሱ። አራት ነበሩ፣ ሁለቱ ተመለሱ፣ ሁለቱ ግን ፖሊስ ያዛቸው ታስረዋል። አንተ እንደዚህ አይነት ነገር በእናታችሁ ተጠቀቁ። እኛ እንዲህ የሰራን የፈቀ አዲስ ማረቤት ሲሚንቶ የፈቀ ፈቅን ያጣብን ምን ያህል ይህን ብር ደግሞ የወንድሞቻችን እንደገና ወንድሞቻችንም አጥተን እኛም አጥተን እኛም እንደዚህ ሆነን እናንተ የስግደት ሀገር ነው ጥሩ ነው ትላላችሁ። ጥሩ ነው ብላችሁ ነው ወንድሞቻችን አውጥታችሁ የምትገሉት? ምን ነው ያንን ብር እኮ ልጁ ትንሽ ጨምራችሁ የሆነ ሱቅ የትንሽ ሱቅ ነገር ራሱ መስራት ይችላል። ለስራ ካለ አላማ ካለው ማለት ነው። እዚህ መጥተው በረብ ሳትገሉት ማለት ነው። በፖሊሰች ሳታስመቱት ማለት ነው። እና ለምን ታመጣላችሁ? ይሄ ሁሉም ስግደት እያያችሁ

የሰው ልጅ ዝም ብሎ ያመጣችሁ ሰራተ ትግለ ሴት ልጅ ትችላለች፣ የፈለገችው ነገር ሰርታ መኖር ትችላለች። ይችላል። ማንም ቤት ሆነ የቀን ሰው የቀን ጽዳትም ሰርታ ትኖራለች። መኖር ያልከታተ ወንድ ልጅ ግን አይችልም። አምጥታችሁ ሲገብር ከተረፋችሁ ማለት ነው። የደሀ እርዱ ማለት ነው። የደሀ ብዙ የራባችሁ ወገኖቻችን ብዙ አሉ። የእነሱ እርዳችሁ እነሱ ማለት ነው። ብር ምታረጉት ካጣችሁ ወንድሞቻችን ግን አምጥታችሁ ሲገብር በቀላሉ ለአካባቢ ልማት የሚቀጥላል የሰው ልጅ የሰው ህይወት ላይ አትጫወቱ ማለት ነው። እኔ ይሄን ወላሂ ይሄ የሌለ ነገር በነገራቸው ማለት ነው። ይሄ ረመዳን አልፍታም ። ሁለቱ ተይዘዋል፣ ሁለቱ ተመልሰዋል። ሁለቱ ወረቀታቸው የተሰራላቸው ስለሆነ ተመለሱ። ሁለቱ ግን ስለተጀመረ ማለት ነው፣ ሁለቱ ግን የሚጠይቃቸው ጠፍቶ ቁጭ ብሎ ማለት ነው፣ እንደዚህ እንደራባቸው፣ እንደዚህ ቀጥታ እንደደረቀባቸው እስር ቤት ትችላለች። እና ቤተሰው ለተሰዎች ስግደት በቃ ይባላል። ለሀገራችን ያብቃል። ሀገራችን ሰላም፣ ደስታ፣ ፍቅር አንድነት ያምጣልን። በሌላ ወደላፊት ደስታ ስንገናኝ ድረስ መልካም ጊዜ ይሆናል።